ሰላም አለይኩም ወረሕመቱላሂ ወበረካቱ። የቸናሌ ተከታታሎች እንደምናችሁ ደህናናቸው? ወይኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የመጣሁት ጥብስ ነው። ለጥብሱ የሚገባው እንግዲህ ሽንኩርት፣ ቲማቲም፣ ቂቤ፣ ነጭ ሽንኩርት፣ ከሙን የስጋ መጥበሻ ስለሌለኝ ዱቄቱ ነው ያለኝ፣ ይኸው በርበሬ ፍልፍል አሷድ ቃሪያ እነዚህ ናቸው። ጨው፣ እነዚህ ናቸው። ይሄው ስጋውን እንግዲህ በእንደዚህ ነው እኔ የምከትፈው። ሁሉ ሰው እንግዲህ እንደፈለገ ነው የሚከትፈው። እኔ ግን በእንደዚህ ነው አከታተፌ። ይሄው እንግዲህ ይሄው በኋላ እንገናኛለን። ጨርሼ ከትፌ፣ ይሄው እኔ እንደዚህ ነው የምከትፈው። ይሄው ስጋው እንደዚህ እንጨምራለን፣ ለመጥበሻ በጋለ መጥበሻ እንደዚህ ይኸውና ስጋውን ማጥለያ ላይ አረኩት። ትንሽ ውሃ መጣ። ይሄው ትንሽ ዘይት በዛ ነጭ ሽንኩርት እንደዚህ ትንሽ እናቁራለውና ይዮስ እንጨምራለን፣ ሽንኩርት እንጨምራለን ሽር ምሪን ከጠ

ቅቤ ብዙ ዘይት ስላልነበረው ትንሽ ቅቤ ወዛ ብሎ ታ በዚህ መልኩ አዘጋጅተነዋል። እንግዲህ ኢንሻአላ ሰርታችሁ ሞክሩ፣ እናንተም ብሉ። እንግዲህ ስራዬ ካጀባችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እቀበላለሁ። ኢንሻአላ ሰላም።